ፍቅር አይብራራም ይኖራል። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻችን ውደዱ፣ ቤተ ክርስቲያን ለክርስቶስ እንደምትገዛው ሚስቶች ለባሎቻችሁ ተገዙ። እሺ፣ ክርስቶስ እኛን ወዶናል። አልወደደን? እሺ፣ ዋጋ የከፈልነው እኛንን እሱ ነው። ማን ዋጋ የከፈልነው እሱ ነው፣ ወዶ አፍቅሮ፣ በፍቅር ምክንያት ትክክለኛው ነው የፍቅር ዋጋ ክርስቶስ እኮ ፍቅር ምንድን ነው ተብሎ ቢተረጎም እኮ የተቸነከረ እጁ ነው የሚያሳይሽ፣ በጦር የተወጋ ጎኑ ነው የሚያሳይሽ፣ በጥፌ የተመታ ፊቱ ነው። ፍቅር ማለት ይሄ ነው፣ የሚብራራ አይደለም። ብዙ ጊዜ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል። ፍቅር አይብራራም ይኖራል። መስቀል ላይ አብራራ፣ እኛ እኛ ተረጎምንለት፣ ችንካሩን ስናይ፣ ቁስሉን ስናይ፣ ፍቅሩን አየ ነው። እግዚአብሔር ፍቅር ነው ማለት ይሄ ነው ፍቅር። ቤተ መቅደስ ውስጥ ምንድን ነው የምትደብቁት የሚል ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ ላይ የቅዳሴውን ግማሽ ያክል ክፍል ፍሬ ቅዳሴ ከመጀመሩ ከጥቂት ደቂቃዎች በፊት እና ከድርገት በኋላ መጋረጃ ይጋረጅ። ስለዚህ ምንድነው የምደብቁ፣ ስለምንድነው የምጋርዙ፣ ስለምን ክፍቶ ነው አይቀደስ የሚል ጥያቄ መጥቶልናል። በተለይ ደግሞ ሌሎች ኦርቶዶክሳዊ አብያተ ክርስቲያናት እንደኛ ብዙ መጋረጃ የመጋደድ ልምድ የላቸውም፣ እንዲሁም ደግሞ ህብስቱና ወይኑም በመናን ፊት የመፈተት ባህል አላቸው እና የእኛ ቤተ ክርስቲያን ለምንድነው ይህንን ነገር ባህል ያላደረገችው ወይም ልምድ ያላደረገችው የሚል ጥያቄ ቀርቧል። በእውነት አባቶቻችን በጣም ሊቃውንት ከመሆናቸው እና ማመስጠር የሚችሉ ከመሆናቸው የተነሳ ነው። መጋረጃ ምን ጋር የሚደበቅ የሚሸሸግ ነገር ኖሮ አይደለም፣ መጽሐፍ ቅዱሳዊ መሰረት ያለውን ታሪክ መነሻ በማድረግ በሚስጢር ለማገናኘትና ለማመስጠር፣ በኛ ቤተክርስቲያን ያለ ትርጉም ያለ ምስጢር የሚደረግ ነገር ስለሌለ ማለት ነው። ቅዳሴው እየተከናወነ እያለ በመሀል ካህኑ ይናጸል አ ቅዱስቱ ላይ ወጥቶ እጆቹን ይናጻል የሚታጠባል። ከዛ ውስጥ ቤተ መቅደስ ሲመለስ መጋረጃው ይጋረዳል። ከዛ በኋላ ካህኑ ጸሎተ ፈትቶ እየጸለየ ህብስቱን ይፈታል። ህብስቱ ሲፈተት አይታይም። በመጋረጃ ተጋርዷል እየተፈተተ እንደሆነ እናውቃለን፣ ግን ተጋርዷል። ይሄ የሚደረግበት ምክንያት በማቴዎስ ወንጌል ምዕራፍ 27 ላይ እንደምናገኘው ጌታችን በተሰቀለ ጊዜ ከ6 ሰዓት 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነች ይለናል መጽሐፍ ቅዱስ። ተሸፈነ ማለት ነው። አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ላይ እሴብ ጸጋከ በሚለው ዝማሬው ላይ ምን ይላል? ፀሐይ ጸልመ ወወር ደመ ሆነ ወከዋክብት ወድቁ ፍጡነ ከመይር አይ ወርቃኑ ለዛልበሱም ብርሃን ፀሐይ ጨለመች፣ ጨረቃም እንደምለበሰችው፣ ወከዋክብትም ረገፉ ብርሃን ያለበሰንን አምላክ እርቃኑን አንመለከትም ሲሉ ይላል። የጌታን እርቃኑን ላለማሳየት እርቃኑን ለመሸፈን ስትል ፀሐይ ጨልማለች። ይህንን ማሰብ ማስተዋወስ እንድንችል ቅዱስ ቤተክርስቲያናችን ስጋው ወደ በሚፈትትበት ጊዜ ላይ ክሱስ መስቀል ላይ ዋለበት ብለን መስቀል ላይ መሆኑን በምናስብበት ጊዜ ላይ መጋረጃ ትጋርዳለች ማለት እርቃኑን ለመሸፈን ፀሐይ እንደጨለመች እኛም እብስቱን ሸፍነን እንፈታለን ማለት ነው። ከዛ በኋላ መጋረጃ ዳግም የሚከፈተው ድርገት ሲወድ ነው ወይም ደግሞ ቅዱስ ቁርባን ሲወድ ማለት ነው። ድርገት ማለት አንድ ማድረግ ማለት ነው። ይህን ሌላ ጊዜ ድርገት ከወረደ በኋላ ከቆረብን በኋላ ጌታችን ወደ ምዕመናኑ ከወረደ በኋላ ዝቅ ካለ በኋላ ተመልሶ ወደ ቤተ መቅደሱ ሲገባ መጋረጃ እንደገና ይዘጋል አሁንም ለመደበቁ የለም የመሸሸግ ፈልገናል ለመጋረጃ የምንዘጋው በሐዋርያት ሥራ ምዕራፍ አንድ ላይ ወደ መጨረሻ ቁጥር አካባቢ ስናነብ ይላል ደቀ መዛሙርቱ ከጌታችን ጋር ሆነው ጌታችን ከነገራቸው ካስተማራቸው በኋላ አይናቸው እያየ ከፍ ከፍ ብሎ ወደ ሰማይ ያረገ ደመናም ሰውራ ተቀበለችው ከደቀ መዛሙርቱ ጋር ነበረ ሲያርግ ግን ደመና ሰውራ ተቀበለችዋልና አሁንም ስጋና ደሙ ወርዶ ከመመናን ጋር ነበር። ልክ ወደ ቤተ መቅደሱ ከፍ ከፍ ሲል ሲያርግ በደመናው ምሳሌ ወይም በደመናው ምስጢርነት መጋረጃው ይጋረል ደመናው ልክ ጌታችን ሰውሮ እንደተቀበለው መጋረጃውም ስጋውና ደሙ ሰውሮ ይቀበሏል ማለት ነው። ምስጢር ነው ለማመስጠር ለማገናኘት ወይም ትርጓሜ ለማምጣት እንጂ የሚደበቅ የሚሸሸግ ኖሮን አይደለም። በነገራችሁ ላይ በእኛ ቤተክርስቲያን የሚደረግ ማንኛውም ነገር ማወቅ የምትፈልጉ ከሆነ የቤተክርስቲያን የስርዓት መጻሕፍት ማንበብ በቂ ነው። ቅዳሴ መጽሐፉን ብታነቡ የስርዓት መጽሐፍ ትሎቹ ፈልጋችሁ ብታነቡ ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል እያለ የሚደረገውና የሚሰራውን እያንዳንዱን ነገር በጽሑፍ ያስቀምጥናል። ስለዚህ ኔክስያን የምሻሽገው የምደብቀው ነገር ኑሯ ሳይሆን የጌታችንን ታሪክ ማሰብ ማስታወስ እንድንችል ስርዓተ ቅዳሴው ጌታችንን እስከ መጨረሻው እንድናስበው እንድናስታውሰው እንዲያደርገን ለማድረግ ስትል እነዚህ ነገሮች በቀን ውስጥ ለስንት ሰዓት ይጾማሉ? አንድ ኦርቶዶክሳዊ ጾም በሆነ ጊዜ ላይ በቀን ውስጥ ምን ያክል ሰዓት ነው መጾም የሚጠበቅ? የቤተ ክርስቲያናችን ስርዓት በማንኛውም ጾም ዓርብ ሮብም ይሁን ሌሎችም ስድስት የቀኑ ስድስቱ አጽዋማት የሚሆኑ ወይም ደግሞ ለመቁረብ አስበን የምንጾመውም ጾም ይሁን ወይ ደግሞ በንስሐ አባት የታዘዘ ሰዓቱ ካልተቀነሰ በቀር የቤተ ክርስቲያን ስርዓት ማንኛውም ጾም የሚጾመው ለ18 ሰዓታት፣ ይህም ማለት ከምሽቱ ሶስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ ማለት ነው። ዛሬ የሚጾም ሰው ትናንትና ማታ ሶስት ሰዓት ይጀምራል፣ ዛሬ ዘጠኝ ሰዓት እስኪሆን ድረስ መጾም ይኖርበታል ማለት ነው። ለ18 ሰዓት የሚሞላው በዛ መልኩ የምንጾም እኮ ነው። ለምንድነው 18 ሰዓት የተመረጠው የምንል ከሆነ ደግሞ ይሄ ከጌታችን ሕማምና መከራ ጋር የሚገናኝ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የሞተባትን ቀን ዕረት ዓርብ ዕለት ስናስባት ሐሙስ ዕለት ማታ 3 ሰዓት ላይ በጌቴ ሰማኒ ከራት በኋላ ተያዘ ከ3 ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ ሲሰቃይ መከራውን ሲያሳዩት ያለ ምግብ ያለ መጠጥ እየገረፉ እያቆሰሉ ምራቅ እየተፉበት ቸንክሮት መስቀል ላይ ካቆዩት በኋላ ከቀኑ 9 ሰዓት ላይ በገዛ ፍቃዱ ነፍሱን ከሥጋው ለይቷል። ከዛ በኋላ እስከ 11 ሰዓት መስቀል ላይ ቆይቷል። መስቀል ላይ የቆየው ግን ነፍሱን ከሥጋው ከለየ በኋላ ስለዚህ ከምሽቱ ሶስት ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ያለው ጊዜ የጌታችን መከራ የሚታሰባቸው 18 ሰዓታት ስለሆኑ እነዛን 18 ሰዓታቶች በማሰብ የክርስቲያናችን የጾም ስርዓት እንሰራለን ማለት ነው። ስለዚህ የትኛውም ጾም ለ18 ሰዓታት ነው የሚጾመው። የህመም ያለበት ነፍሰ ጡር የሆነች እናት ወይም ማንኛውም ችግር ያለበት ሰው ካለ ግን ከንሳ አባት ጋር አስቀድሞ ተነጋግሮ ሰዓቱ ሊቀነስለት ይችላል ማለት ነው። ስለዚህ ታምሜ መጾም አልችል ሆንኩ በራሴ ተነስቼ በቃ ዛሬ አልጾም ማለት አልችል። ይልቁንም ንሳ አባቴን አማክሬ ተለዋጭ ቀኑን ተሰጥቶኝ ስርዓት ተሰርቶልኝ ነው። ማልጾ ነፍሰ ጡርም በሆኑ የታመሙ ሰዎችም ቢሆኑ የመሳሰሉት ማለት ነው። ስለዚህ ከነፍስ አባት ጋር በመመካከር ማስቀነስ ሊቻል ሊችል ይሆናል። የክርስቲያናችን ስርዓት ግን አንድ ሰው ጾም የሚባለው ለ18 ሰዓት ሲጾም ነው ማለት ነው። ሁለት ሺህ ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስም፣ ግን መንግስተ ሰማያት መጣ አልመጣችም? እና ዮሐንስ ተሳስቶ ነው የሚል ጥያቄ ጠይቁ ሰዎች። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራንም ሰበኩት ሁሉ አይደለ ግን እስካሁን አልመጣችሁ መንግስተ ሰማያት እና፣ እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። ይመጣልን አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎን ይተረጉሙ። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞት በኋላ መንግስት ወደ መንግስተ ሰማያት የሚያገባን ስራ ልሰራችሁ፣ ሶ ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት ነው መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ነው። የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው ድርቅም ተላ። በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት። ሶ የሞት ቀን ቀርቧል ነው። 2000 ሊሰበክ የነበረው የምትሞትበት ቀን በቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫ ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧል ነው፣ እውነት ነው፣ ግን እሱ ብቻ አይደለም። ትሩ የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም። እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ከጌታ ጋር የምገናኝበት ቀንም ጭምር ነው። ምን ተዘጋጅተሃል? አዎ ቀርቦ ባል ደርሶ ባል፣ ምን እያሰብክ ነው? ንስሐ ግባ፣ ወደ ጌታ ቅርብ ነው እየተባልክ ያለው እንደዚያ ነገን። ጋራንቲድ አይደለም፣ ዋስትና የለንም ነገ ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱን ሞት አይበልጥም። ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱን ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለም። እና አይ በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነጋጣት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ ጨነቃሉ። ነጋጣት እንዳልሰራ ነገ ጨነቃሉ። ዛሬ ግን መዳን አለብኝ። ዛሬ ግን ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ ግድ ያስፈልገናል።